ጋይስ ኢትዮጵያ ግን እኛ ሳናውቅ የሆነ የምትወስደው ዶፒንግ አለን የሆነ የሆነ ሰዓት የምሰማው ዜና ዙጆሮ ይንጭው ሌላ ኢትዮጵያ ውስጥ ነው እንዲያሉት ምናምን የሚያደርግ እኔን ብቻ አሁን በቅርቡ የምንሰማው ኢትዮጵያ ከመሳሪያ ሽያጭ ሰላሳ ሚሊዮን የአሜሪካን ዶላር። እስቲ ይህን ቪዲዮ ተን እንመለስና፣ ኮሜንት እናነባለን። የትም እንዳትሄዱ። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀሙ ጠቅላይ ሚኒስትሩ አብይ አህመድ ጠየቁ። ኢትዮጵያ በአውሮፓ ውስጥ እየታዩ ያሉ ለውጦች በጥንቃቄ እየተከታተለች መሆኑን የጠቀሱት ጠቅላይ ሚኒስትሩም በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀሙም ጠይቀዋል። ዓለም መቼም አማርኛ አይሰማም ብላችሁ ነው? ጋዜጠኛው ራሱ ዜናውን ሳይስቅ በመጨረሱ ሊደነቅ ይገባል። በቅርቡ ማዕቀብ እንደሚጥሉባቸው ተስፋ እናደርጋለን። አዎ፣ ሳይብል ሳያድር የእጃቸውን ማግኘት አለባቸው። ምዕራባውያንና አሜሪካውያን ጠግባል። ይሄ ጋዜጠኛ ወደፊት ገጠመኝ ሲጠየቅ ይሄን ዜና የሚናገር ይመስለኛል። አይ አይ ጥሩ እኮ ነው፣ የምር ይበል የሚያሰኘው። አሁን በቃ ኮሜንት ለምሳሌ፣ አሁን ኮሜንት ማንበብ የሆነ ነገር ከሰራው በኋላ የሆነ ነገር እንትን ካለ ኮሜንት ማንበብ ቀፈር ይፈር ይሆኝ የቀረበ አደለ? አዎ። ይገርማል። የሚገርመው በአቋም ደረጃ ኮሜንት አላነበብ አደል? አዎ። አሎ አሎድ ኤክስፒሪንሱ። አዎ እንትን ያደ ይወለ አንድ ቀን አሁን ስለ ስለ ፊልም ምናምን ያወራ ነው። ሌላ ምንም ወደዚህም ወደዚህ ምንምን አላልኩ ምናምን እና የት የት ነው የተወለድከው ግን ምናምን አለ

የሆነ ቦታ ላይ ይሄ አላውቀውም እንዴ? ጅንካ አይደለ እንደ የተወለደው፣ በማንነቱ የሚያፍር በማንነቱ የተወለደበትን። እኔ በጣም ብዙ ሀገር በጣም ብዙ ብዙ ከተሞችን ዞር ያለው ምናልባት በጣም ከታደልኩባት ዜማዎች ከታደልኩባቸው ነገሮች አንዱ ብዙ በቃ በየትኛውም አቅጣጫ ኦልሞስት ብዙ ሀገሮች አሉ። ጂንካ ግን ይቻል አቅም አንፎርችኔት የጂንካ በማንነቱ የሚያፍር ምናምን ለምንድነው ጂንካ የሚያሳፍርኝ? ሲጀምር አንድ እና እንዲህ ቀልዳል ምናምን ግን ወደ አስራ ስምንት ሪፕላዮች አሉት ከስሩ ይሄ ጉማሬ ሰው መስሎ ለካ ዘጋሁት፣ እንትን አልኩኝ፣ ሌሎቹን አነበብኩኝ ምናምን። ቀን ሙሉ እነጫነጫ አለው የሆነ ነገር እንትን ሲል እኮ ተውታ ብነት የሆነ ሰዓት ነው እንደ ምን ሆኜ ነው? በጣም ዛሬ በጣም ትሬስ ባክ አረገኝ እሷ ናት ለካ ስትቆረቁረኝ ዋለችው እና አሁን የሰው ኤክስፔክቴሽን መሙላት የሚባለው ነገር አይደለም ማለት ነው። አሁን ከዛ በኋላ የገባኝ ትምህርት የሰውን ጥበቃ ማሟላት አለብኝ ማለት የለም። ሶ ስታንዳርድ ከራስ ጋር ካለፈው ፕሮግራም ጋር ምናምን ኮሜንቶች ትክክለኛና ገንቢ መሆን ነበረባቸው። ብዙ ጊዜ ግን ከሞራል ያፈነገጡ ይሆናል። ተዋናይ ሚኪ ላይም የደረሰው ይሄ ነው። ከዛ በፊት እንዳዳመጣችኋቸው ደግሞ ኮሜንቶች እንደ መዝናኛ ያገለግላሉ። ወደ ቀጣዩ እናልፋለን። ኦ አንትሙ ውሉደ አዳም ወሄዋን እድ ወአነስት አሩጎ ህፃናት ወራዙት ወደ ናግል እብራት ወገ አለማውታ ሰላም ለኩልኩሙ ወይ ኩልኩሙ ዘመነ ፍሳዊ ሀሴት ይላል ገዙ እንግዲህ፣ ሰላም የሚጀምረው ከቤት ወደ ጎረቤት፣ ከጎረቤት ወደ ሰፈር፣ ከሰፈር ወደ መንደር፣ ከመንደር ወደ ሀገር፣ ከሀገር ወደ ሀጉሩ ወደ ዓለም እያለ ያደገ የሚሄድ ነው። ለግሌው ሰላም ማጣት ምክንያት የሚሆኑት ወሬ፣ ቅናት፣ አሉባልታ፣ ተንኮል፣ የህይወት መሰናክል፣ አደንዛዥ ተክል ናቸው። ለምን ቢሉ ወሬ በጆሮ የሚገባ ሁለቱም በርበሬ ቅናት ውሃ ማያጠፋው እሳት አሉባልታ በትንፋሽ የሚተላለፍ በሽታ ተንኮል በኑሮ ላይ የሚረጭ አልኮል ነው። ስለዚህ ከሰው ጋር ለመኖር መምከር፣ አንዳንዴም መጠርጠር፣ ሰውን እንደ ጸባይ መሞከር። ከሰው ጋር ለመኖር ኮስተር እንዳስቸግር፣ አጠር እንዳይሰነጥር፣ ቀጠን እንዲመጣጠን፣ ቀነስ እንዳያስነት፣ ለስለስ እንዲመላለስ፣ ጠለፍ ከልክ እንዳል፣ ጠበቅ እንዳይላቀቅ፣ ለቀቅ እንዳይጨነቅ፣ ወጋ እንዳይጠጋ፣ ፈገግ እንዳይጦልግ ያስፈልጋል። እኔም እንግዲህ እኔም እንግዲህ የትርኢቱን ስርዓት የማስከብር የመድረክ ወታደር እናንተን ከባለሙያዎች ለማነጋገር ኦፕሬተር በጎደለ ቦታ ለመሞከር ጆከር የአድናቆትን ሂሳብ ለመቆጣጠር ካሸር ሆኜ የማገለግላችሁ ስሜ ለዋስትና የሚበቃ ተግባሬ የመድረክ ጠበቃ የትምህርት ደረጃ ኤምኤ ማለትም ማስተር አናውንሰር ሰላምታን የማስቀድም ሰላምታን የማስቀድም ሰላምታ ሲባልም ሰውን አከብራለሁ ላ ላዝናና አጥራለሁ ምን ምን ጊዜ ምደክማለሁ ታ ታማኝ እባላለሁ። እኔ አሁን የተከታተልነው ድንቅ የመድረክ አመራር ነበረ። በጣም አስደሳች አስተማሪ ሆኖ ነው የማስታውሰው። እናንተስ ማየት አላችሁ ወይም ምን ትስታላችሁ? በአሁኑ ጊዜስ የሚደነቅ መድረክ መሪ አለ? ኮሜንት ላይ ጻፍ ጻፍ አድርጎልን ያነሳቸው ነጥቦች ደግሞ ብዙ የሚያስተምሩ ናቸው። በቀልድ መልክ የማይረሱ አድርጎን ያቀረባቸው ቅናትን፣ ምቀኝነትን፣ ተንኮለኝነትን። እናመሰግናለን እያለን ወደ ቀጣዩ እናልፋለን። ሄሎ ባባዬ። አቤት፣ አቢ። እኔ በዚች ሀገር መች ተስፋ እንደቆረጥኩት ታውቃለን? የፖሊስ ጣቢያ አጥር ላይ ሌላ አደገኛ አጥር ሲገጥሙ ነው። እኔ ደግሞ መብራታል ግቢ ውስጥ ጀነሬተር ያየሁት ቀን ነው። በሰማችኋቸው ቀልዶች እንደተዝናናችሁ እርግጠኛ ነኝ። በመቀጠል ቀነኒሳ በቴክሾ ፕሮግራም የሰጠውን ኢንተርቪው በተመለከተ አጫጭር እይታችንን እናቀርባለን። አዝናኝ ገጠመኞችም አሉት። ተከታተሉን። የመጀመሪያው ጥያቄ አንተ ቤተሰቦችን ይዘህ ቢሄድክበትና ይዘህ ባልሄድክበት የውድድር ፕሮግራም ያለው ውጤት ልዩነት አለ ወይ ተብሎ ለተጠየቀው ጥያቄ ይህን መልስ ሰጥቷል። አዎ፣ እኔ እኔ እንጃ ብዙ ጊዜ ከነሱ ጋር ሄጄ አልተሳካልኝም። ማለት በተለይ በቃ ወንዱ ልጄ ባቡቴ ይለኛል። እኔ አንተ ሮጠ እኛ ስታዲየም ውስጥ ወይ ደግሞ መጨረሻው አካባቢ ቆምን እያየን፣ ፊት ለፊት ላይፍ እያየሁ አጠገብህ ክሩን እንደዚህ በጥሴ ስትገባ ማየት ይፈልጋለሁ ይለኛል፣ ማየት ይፈልጋለሁ ይለኛል። ያን ማድረግ አልቻልኩም፣ እና እነሱ በሄዱ ቁጥር እኔ አሁን ብዙ ጊዜ አሸንፈ አላውቅም። አቋርጬ ነው የምወጣው። አቋርጬ ነው ወጣሁት። ሁለትም ለንደን ላይ የነበራችሁ ጊዜ አምስተርዳም ቺካጎ ላይ አራተኛ ነው ወጣሁት። ከእኔ ጋር ስትሄድ አሸንፍሀለሁ ግን ምንድነው ያው ሁሉ ነገር ያው እንዳሰብኩ አይሆንልም። ባሸንፍ ደስ ይለኛል። እነሱን ይዤ በሄድኩ ቁጥር የለውም ማለት ነው። እኔ ጋ አንድ ሶስት ውድድር አብረን ሄደናል። ሶስቱንም አሸንፏል ራባት ክሮስ ካንትሪ ጫማ የወለቀብህና አንድ ደግሞ አሜሪካ። ልጆቼ ልጆቼ ይጓጓሉ ልጆቹም ይጓጓሉ። በቃ ገብቶ ሲያዩ አሁን እዛ ቦታ ላይ ስለሚጓጉ ይመስለኛል እነሱ እሱም ብቻ ሳይሆን ደግሞ የኔም ዝግጅት በበቂ ወይ ከኢንጁሪ ነፃ ሁኜ የተዘጋጀውባቸው ጊዜ አሁን ውስን ነው። የሁለቱም ጊዜ ኢንጁሪ ላይ ነበርኩ። መቶ ፐርሰንት እየተዘጋጀው አልነበረም። አምስተርዳም ላይ ያቋረጥኩት ኔዘርላንድ፣ እሱም አጥንቴ መሰል ተሰንጥቆ ነበር የዚህ የፊሜር የሚባል ትልቁ አጥንት ትሬኒንግ ሲሰራ ወለም ብሎኝ፣ ወቅቱ ክረምት ነበረና ያ ፍራክቸር አለው አጥንቱ። ምርመራው በደንብ አላዩልኝም እዛ ኤክስሬ ያነሱኝ ውጭ ተመርምረ ነበር። በእርግጥ ግን ያስሮጣል ብሎ ነው አስሮጡኝ። በጣም አደገኛ ሁኔታ ስገብቼ ነበር። የዛን ጊዜ ደሞ እስከመሰበር ደርሶ ነበር። አቋርጬ ነው የወጣሁት። ዛ አርባ ኪሎ ሜትር ላይ ሲደርስ በቃ ማደንዘዣ ውስቼ ነው ሮትኩትና በእርግጥ ያው ጤነኛ ሁኜ በጣም ሙሉ ጤነኛ ሁኜ ሮድ ኮ ውድድር አይደለም ማለት ይችላለሁ። ለንደን ላይም ያቋረጥኩ ጊዜ ዝግጅቴ መቶ ፐርሰንት አልነበረም። ህመም ነበረብኝ። አላጋጥምም ብቻ ብቻይን ሲሆን ይሻለኛል። አሁን ከዛ በኋላ በቃ እነሱንም ማስጨነቅ ይሆናል። ምንድነው እኛ ስንሄድ አታሸንፍም የሚለው ጥሩ ውጤት አታመጣም የሚለው ጥያቄ ቀረበልኝ። ስለዚህ ለምን በቃ አትግባ አትሩጥ፣ እኛ ስንድ እንደዚህ አይነት ውጤት የምታስመዘግብ ከሆነ በአትሮጥ ዝም ብልን ብቻ ተዝናንተን እንምጣ። ቀነኒሳ በቀለ ቤተሰቡን ይዞበት በሄደበት የውድድር ወቅት አሸንፎ እንደማያውቅ እንዳልቀን ነው የልጁ ግን ከፍተኛ ምኞት እንደሆነ ገለጸ። ይህ የልጁ ፍላጎት እንዲሳካለት የእኛ ምኞት ነው። በእውነት ልጅ የሚመኘውን ነገር ማሳካት የዓለማችን ትልቁ ደስታ ይመስለኛል። ቀነኒሳም እንዲገጥመው ይህድል እመኛለው። ከባለቤቱ ጋር ግን የተሻለ ውጤት እንዳለው ባለቤቱ ዳናዊት ስትመሰክር ሰምተናል። በመቀጠል ስለ ባለቤቱ የማማከር ችሎታ ወይም ቢዝነስ የመምራት ችሎታ እና አሁን ስላለው ቢዝነስ ተጠይቆ የሚከተለውም ብሏል። በጣም ለእኔ ብዙ የማይታዩኝ ነገሮች ይታዩዋታል ይገርባል። ጥሩ የማይሆነው ጥሩ የማይመጣውን ነገር ታውቃለች፣ ቀድማ ፕሬዲክት ታደርጋለች። ይሄ ነገር እንዲህ ቢዝነስ ውስጥ ባትገባ ይሄን ባትጀምር። እውነት ለመናገር እሷ አሁን ሆቴል በመስራታችን ደስተኛ አይደለችም። መጀመሪያም እኔ ነኝ ያው ወደ ሆቴል ስራ የገባውት እና ይሄም ደግሞ ቢዝነስ ላይ አንዳንድ ጊዜ ያው የምታማክራቸው ሰዎችም ጥሩ ኢንተርናሽናል አይዲያ መኖር ያለባቸው ሰዎች ብለው የምትወስደዋል። እና በእርግጥ በራሴ ብቻ አይደለም ያደረግኩት ሰው አማክሬ ነው። የተማሩ የምላቸው ትላልቅ ሰዎች አማክሬ ነው ወደዚህ ስራ የገባሁት። መጀመሪያ በሆቴል ስራ ዘርፍ ላይ እንደተሰማሩ ባለቤቱን ይህንን እንደማትወደው እና ከባድ እንደሆነ ገለጸ። ይህንን ነገር ወደ ሪዞርት ቢያሳድገው የተሻለ አይሆንም ትላላችሁ? የቦታ ምርጫስ ልዩነት ሊያመጣ ይችላል የሚል ግምታችን እየሰጠን፣ ሀይሌ ከዚህ ከፍ ባለ ሁኔታ ነገሩን የመራበት መንገድ ምን ይሆን የሚል ጥያቄ እየጠየቅን፣ እንዲሁም የሆቴል ስራ የሽማግሌ ስራ ነው ያለውን ቀጥለን እናዳምጥ። ምናልባት በእኔ እድሜ መሰራት የሌለባቸው ስራዎች ናቸው ወደፊት ወይ ሸምግሌ ዝም ብለህ መሄጃ የለ ዝም ብለህ ቁጭ ብለህ ሆቴል አካባቢ ገፍተህ ሻይ ቡና እያልክ የምትወጣ ወይ ሰዎችን ጓደኞችን እየቀጠርክ የምትዝናና ወይ በቃ ጊዜ የምታሳልፈው ነው መሆን ያለበት። ግን በወጣትነት ጊዜ ላይ የተለየ ነገር ቢሰራ ጥሩ ነው እና መጥፎ አይደለም፣ ግን ኦኬ ያለው ቢዝነሱ እንደምንፈልገው እኔ እንደምፈልገው የቀነኒሳ መልስ አስገራሚ ሆኖ አግኝተነዋል። የሆቴል ስራ የሽማግሌ ነው ብሏል። እንግዲህ ፈገግ አድርጎናል፣ ይህ ምላሹ። በመቀጠል እሱና ባለቤቱ ሆነው ያጋጥማቸው ገጠመኝ ካለ ተብሎ ለተጠየቀው ጥያቄ የሚከተለውን ምላሽ ሰጥቷል። ሱፐርማርኬት ውስጥ ገብተን ነው ሱፐር ማርኬቱን ሲሞን ባህል ይናገርም፣ እዛ ገብተን እንደዚህ እቃ እያነሳሳው እሷም በሌላ አቅጣጫ እቃ እያነሳች እንዲህ አለ። እቃ መያዣው ውስጥ ብዙ ሰብስባለች። እኔ ዝም ብዬ ያለው አንዳንድ ጊዜ አዳዲስ ነገር ሲኖሩ የሚፈልጋቸው ነገሮች እያየሁ ሁለት ናቸው። እንደዚህ ወንዶች ናቸው፣ ተከትሏት እሷን ይለክፋታል። የሆነ ብቻ ብሏት ዝም ትላለች። ከዛ ከተናገረው ውስጥ ይህን ሁሉ ብቻሽን ነው ምትበይ? ግን አለኝ አለች። ቤትሽ መጥቼ ልብላ በናትሽ ይህን ሁሉ ብቻሽን ነው? እና ሲጨቃጨቁ፣ በጣም ብስጭት ብላ አየዋት። እንደዚህ አይነት ቦታ ላይ እንደዚህ ሰው ይለቀፋል? እንደዚህ ብላህን ብላ እንደው ወንድ ልጅ እንዴት ተበላሸ ምናምን ትላለች። ቆይቷል፣ አሁን አይደለም። እና ከዛ ስንወጣ እንደዚህ አጋጣሚ ወጥቶ ወክ እያደረጉ ነው ምናምን እንደዚህ ያው ብቻ እንትን ሲባል ይቅርታ አለ። ይሄኔ ሳይ ይቅርታ አለ፣ አላወኩም፣ ይቅርታ ይቅርታ፣ አላወኩም አለ እና ያው እንደዚህ አይነት ገጠሞኞች አሉ። ፈገግ የሚያስብል ነው። ዳናዊትና ቀነኒሳ የገጠማቸው ገጠመኝ። ወጣቶች የሆነ ነገር ማሰብ ያለብን አይመስላችሁም? ጥንቃቄ። ሴቶች ላይ የአይነት ሙድ መያዝ ምን ትሎታላችሁ? የተከበረች የጀግናችን ባለቤት ነችኮ። ጀግናችን አትሌት ቀነኒሳ በቀለ ባለቤት። ቀጣይ እንዲደርሳችሁ ሰብስክራይብ ቀጣዩ የምንለቃቸው ፕሮግራሞች እንዲደርሳችሁ ሰብስክራይብ አድርጉ። ከወደዳችሁት ላይክ፣ ለሰው እንዲደርስ ሼር። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፍ አድርጉልን። ስለምትከታተሉን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ደህናው ነው።